ሰላም ጤና ስልን እንደምናርፍዳችኋል የተከበራችሁ የአራት ሶስት ሶስት ቤተሰቦች የአውሮፓ ቻምፒየንስ ሊግ የትናንት ጨዋታን እንዳስበ ዝግጅታችንን አሁን ጀምረናል። አራት ሶስት ሶስት ማርኪዮን የሚሊሻ የዩቲውብ ገጻችን አሁንም ለእናንተ ክፍት ነው። ቤተሰቡኑ ላይክ፣ ሼር፣ ሰብስክራይብ በማድረግ የአራት ሶስት ሶስት ቤተሰብ እንድትሆኑ በድጋሚ እንጋብዛለን። ከወዲሁ ወደ 26 ሺህ ሰብስክራይበሮች የተጠጋን ነው። በትናንቱ የአውሮፓ ቻምፒየንስ ሊግ ምሽት የወቅቱ የአውሮፓ ታላላቅ ቡድኖች አርሰናል ና ባየር ሙኒክ በኤምሬትስ ያደረጉት ጨዋታ የድፍን ዓለምን ቀልብ የሳበ ነበር። አርሰናል በዚህ ጨዋታ ፍጹም ይ ብልጫን በማሳየት ሶስት ለአንድ በሆነ ውጤት አሸንፏል። ባለፈው ሳምንት በደርቢው ቶተናምን አራት ለአንድ በማሸነፍ ለቀሪው የፕሪሚየር ሊግ ክለቦች ስቴትመንት ወይም መልእክት ያስተላለፈው አርሰናል አሁን ደግሞ በባየር ሙኒክ በኩል ለቀሪው አውሮፓ ሌላ መልእክት ያስተላልፈበት እጅግ በጣም አስደናቂ ምሽት አሳልፏል። አርሰናል በተለይ ከ2005 አራት በኋላ ባየር ሙኒክን ሲያሸንፍ የመጀመሪያ ድሉ ነው። የቅርብ ዓመታት የሁለት ቡድኖች ታሪክ እንደሚያሳየው ባየር ሙኒክ ፍጹም የበላይነት ነበረው። ዘንድሮም ባየር ሙኒክ 18 ጨዋታዎች ያለማሸነፍ ጉዞውን ማድረጉን ተከትሎ ና የወቅቱን የሀሪኬን ና የሌሎቹ የቡድኖች ብቃት የተመለከቱ ጨዋታው ጠንካራ ፉክክር ሊደረግበት እንደሚችል ገምተው ነበረ። ነገር ግን አርሰናል ሶስት ለአንድ ማሸነፍ አሁን ጄኑዊን የሆነ የሊጉም የቻምፒየንስ ሊጉም ዋነኛ ተገማች መሆኑን ያረጋገጠበትም ፐርፎርማንስ አሳይቷል። ለየት የሚያደርገው የአርሰናል የትላንቱ ፐርፎርማንስ ሎትረው በ21 ጨዋታ 15 ጎል በቡድኑ ላይ ያስቆጠረው በደርቢ ጨዋታዎች ሀሪኬን ለመጀመሪያ ጊዜ ወደ ኤምሬትስ ተጉዞ አንድም ሚላማን የጠበቀ ሙከራ ማድረግ ሳይችል የቀረበት ጨዋታ ነው። ባየርን ዘንድሮ በቻምፒየንስ ሊጉ 14 በቡንደስ ሊጋው 41 ጎሎች ነው ያስቆጠረው። በነዚህ ጊዜያት እንግዲህ ቡድኑ በጣም ፍሪ ፍሪ ፍሎዊንግ በጣም ጎሎች የሚያስቆጥር ቡድን ነው። ትናንት ግን በዚህ ዓመት ለመጀመሪያ ጊዜ እጅግ በጣም ዝቅተኛውን ኤክስጂ ጭምራ ያስመዘገበበት ጨዋታ ነበር። በመከላከል በማጥቃት በአጠቃላይ በጌም ማኔጅመንት አርሰናል ፍጹም የበላይ ሆኖ አጠናቋል። በሁለተኛው 45 የሚኬል አርቴታ ቡድን ጥልቀት የታየበት ጨዋታ ነበር። ተቀያሪ ተጫዋቾች ከቤንች ላይ ተነስተው ትላንት እንደዚሁ ልዩነት ፈጥረዋል። ትላንት ከጨዋታ በፊት እናንተም በዚህ ጨዋታ ዙሪያ ግምታችሁን አስቀምጡ ብለን ነበረ። በርካቶች አቻ ያወጣሉ፣ አርሰናል ደግሞ አሁን ካለው ጥንካሬ አንጻር ይህን ጨዋታ ያሸንፋል የምትሉ በርካቶች ነበራችሁ። እንግዲህ ውጤቱ ታውቁ። ትላንት ሁሉም ነገር መልስ አግኝቷል። ማርክ፣ እንዴት አገኙ የትላንቱ ጨዋታ? በተደጋጋሚ በአርሰናል ላይ እንቅፋት ሲሆን የነበረው ባየር ሙኒክ ነበር። ከዚህ ቀደም እናስታውሰው ኢቨን ከሁለት ዓመት በፊት እንኳን በሩብ ፍጻሜ የተገናኙት ሁለቱ ቡድኖች ሁለት ለሁለት ኤምሬትስ ላይ። ከዛ ውጭ በአሊያንዝ አሬና አንድ ለባዶ በሆነ ውጤት ነበር ባየር ሙኒክ ያሸነፈው። በተደጋጋሚ ከዚህ ቀደም በሁለቱ ቡድኖች የእርስ በርስ ግንኙነት ባየር ሙኒክ የበላይነት ይወስድ እንደነበር እናስታውሳለን። አርሰናል ከሰባት ዓመት በኋላ ለመጀመሪያ ጊዜ ከመሳተፉ በፊት የመጨረሻ ጨዋታን ያከናውነው ከባየር ሙኒክ ጋር አስር ለሁለት በደርሶ መልስ ሲጠናቀቀ ጨዋታ እንደነበር ይታወቃል። ኬራን ጊብስ አንበል የነበረበት ጨዋታ ና ሁለት ያልተሸነፉ ቡድኖች ናቸው። በእርግጥ ኢንተር ሚላንም ሁሉንም ጨዋታዎች አራቱንም ጨዋታ አሸንፎ ነበር የመጣው፣ ትላንትና በአትሌቲኮ ማድሪድ ተሸንፏል። አርሰናልም ባየር ሙኒክም ትላንትና ሳይሸነፉ እንግዲህ ያው ከሁለት አንዱ ነጥብ እንደሚጥሉ ግልጽ ነበር። አርሰናል የሜዳ አድቫንቴጁም በሚገባ የተጠቀመበት ጨዋታ ነው። እንግዲህ ሁለት ቶተናምን በአሳማኝ ብቃት አራት ለአንድ በሆነ ውጤት ካሸነፈበት ጨዋታ በኋላ ቀጥሎ ያሉት ሁለት ጨዋታዎች እጅግ በጣም ፈታኝ ናቸው ሲባል ነበር። ከባየር ሙኒክ እና እንደዚሁም ደግሞ ከቼልሲ ጋር የሚያከናውነው ጨዋታ ሁለቱን ታሳቢ ያደረገ የመጀመሪያ ቋሚ 11 ነበር የተጠቀመው። በእርግጥ ያን ያህል ብዙም አልነካካውም። ፔሮ ኢንካፔን እና እንደዚሁም ደግሞ ሪካርዶ ካላፊዮሪን በክሪስቲያን ሞስኬራ እና እንደዚሁም ደግሞ በማይልስ ሊዩስ ስኬሊ ተክቶ ከመግባት ውጪ ሌሎቹ ተጫዋቾች በቋሚነት ቶትናሙ ጨዋታ የጀመሩ ተጫዋቾች ናቸው። ስለዚህ የጨዋታ መንገዱ ያን ያህል የሚለወጥ አይደለም። ምናልባት ሪካርዶ ካላፊሪ ሲሰለፍ የበለጠ መስመሩን ታኮ ወደፊት ኦቨርላፕ አድርጎ ከመጫወቱ ውጪ ማይልስ ሉዊስ ስኬሊ ወደ ውስጥ ሰብሮ ከመግባቱ እንቅስቃሴ ውጭ ካለው በስተቀርና ጨዋታ ሲጀመር እንግዲህ ባየር ሙኒክ ከበላይነት የወሰደበት ጨዋታ ይመስል ነበር። በኳስ ቁጥጥር ይሄ ንጹህ ይሄ የፔፕ ጋርዲዮላን ፉትቦል ክለብ ባርሴሎና የሚመስል እንቅስቃሴ ነበር ሲያደርግ የነበረው። በኋላ አርሰናል ቀድሞ በተለመደው መልኩ ጎል ሲያስቆጠር ነበር። ትናንትና በነበረን የምሳ ሰዓት ፕሮግራም ላይ ከሚሊሻ ጋር ስንነጋገር ወይም ዲስከስ ስናደርግ ባየር ሙኒክ የቆመ ኳስ ችግር ነበረበት ብሎ ነበር። የመጀመሪያውን ጎል የተቆጠረው እንግዲህ በቆመ ኳስ ነው። ታይሚንጉ ጥሩ አልነበረም። አሁን እድሜው የገፋ ያለ ይመስላል ግብ ጠባቂው ማኑዌል ሜር ና አርሰናል በዛ ቀድሞ ጎል አስቆጠረ። ከዛ በኋላ ባየርን ሙኒክ አጻፋዊ ምላሽ ሰጠ። ከ24 የኳስ ቅብሎች በኋላ የተቆጠረ ጎል ነው። ጎል የተቆጠረበት መንገድ ደግሞ የሆነ የተጠና አይነት ማራኪ እግር ኳስ። ጆሹዋ ኪሚክ በቡንደስ ሊጋው በአብዛኛው ከሁለቱ ሴንተር ባኮች መሀል ይገባና ዲያጎናል ፓስ፣ ልክ ማይክል ኦሊሴ ወይም ናብሪ ከማርከሮቻቸው ጋር ተነጥለው እንዲገኙ የሚያደርግ ነው እና የፓሱ ድንቅነት የፓሱ ጥራት በጣም ድንቅ ነበር። የ ከጀርባ የነበረው ናብሪ በሚገባ ነው ኳሱን አዘጋጅቶ ያቀብለውና ማይልስ ሉስ ስኬሊ ላይ ተወሰነ ጥያቄ ሲነሳ ነበር ማርክ፣ ዚህ ቦታ ላይ ጀርባውን በደንብ ኢንቨርት የሚያደረግ አንድ ተጫዋች ከጀርባ ያለው ክፍተት ሁልጊዜ አንድ አይነት ክፍተት ይፈጠርበታል እና አዌርነስ ካላፊሪ ወይም ደግሞ እዛ ቦታ ላይ ናልኩ ሃይብሪድ የሆነ ሴንተር ባክ ብሎ ኳስ ላይ ቆጠር ይችላል። ለዚህ ነው አርቴታ እነዛን ተጫዋች ለምን እንደሚጠቀም አሁን ብዙ አንደርስታንድ እያደረገ ያለ ይመስል። ከዛ በኋላ ሌናርት ካርል ከሶስት ወራት በኋላ አስራ ስምንተኛ ዓመት የልደት በዓሉን የሚያከብረው ተጫዋች ነው እንግዲህ የአቻነቱን ጎል አስቆጥሮ የነበረው። ከዛ በኋላ ጸጉር አድርግ ቁጣ የገጠማቸው ይመስለኛል የአርሰናል ተጫዋቾች ማይክል አርቴታ ሁለተኛ አጋማሽ ላይ የተለየውን አርሰናል ላይ የተመለከት ነው። ይሄ አስር ጨዋታዎች በላሊጋና በእንግሊዝ ቡድኖች መካከል ዘንድሮ ተከናውነው ዘጠኙን የእንግሊዝ ቡድኖች ናቸው ያሸነፉት። እና ሁለተኛው አጋማሽ ላይ የተመለከት ነው ኢንቴንሲቲ። ለምን በዚህ ሰዓት የእንግሊዝ ፕሪምየር ሊግ የዓለማችን ቁጥር አንድ ሊግ እንደሆነ በሚገባ የተመለከትንበት ነው። የጊዜ ለውስጤ ስነግረው ነበር ጨዋታውን እያየው የጊዜ ጉዳይ ይሆናል እንጂ አርሰናል ጎልን ያገባል የሚል ስሜት ውስጥ ምክንያቱም ተደጋጋሚ ጫናዎች ምክንያቱም ተደጋጋሚ ጫና የሚያስተናግድ ቡድን የጊዜ ጉዳይ ይሆናል እንጂ መቼ የሚለውን አታውቀም እንጂ ጎል እንደሚያስተናግድ ግልጽ ነው። የሆነውም ነገር ያ ነው። በኋላ ቅያሬውን በጣም አስደናቂ ነበር። ሪካርዶ ካላፊዮሪ ተቀይሮ ከገባ በኋላ የበለጠ ቨርቲካል እንቅስቃሴዎች ሲደረጉ ነበር። ሶስት ሌጋ አልፈጀበት አ ደቂስለኖኒ ማድቄያ በቀላሉ የቤሪቼዜ ለቪክቶር ዮኬሬሽ ኖቲንጋም ፎረስት ላይ ላስቆጠረ ተመሳሳይ ታፒንግ ጎል በቀላሉ ካርበን ኮፒ ጎል ነው እና ያንን ነገር ተመልክተናል እና አርሰናል በሁለተኛው አጋማሽ የሰጠው አጻፋዊ ምላሽ እጅግ በጣም አስገራሚ ነው። በዱዌል አልተገናኙም፣ የበላይነትን ወስዶባቸዋል። አንዳንድ የባየርን ሙኒክ ተጫዋቾች፣ አንዳንድ ሳይሆን ኦልሞስት ሁሉም። ሃሪ ኬን በጨዋታው ላይ ነበር ማለት አይቻ ነው። ከመጀመሪያው ደቂቃ አንስቶ ላይ ይመለሳል፣ አንዳንድ ነገሮችን ለማከናወን ይሞክራል። ግን ኤምሬትስ በጣም ሀፒ ግራውንድ ነው። እሱ ጎሎች ወረ በደንብ ያስቆጥር ነው፣ ኤምሬትስ ላይ ብዙ ጎል ያስቆጥር። ሃሪ ኬን በሰሜን ለንደን ደርቢው አስራ አራት ጎሎች አሉት። ወደ ኋላ ተመልሶ ለመጫወት ይሞክራል ግን እድሜም መግፋት አለ። ከዛ ውጪ ወደ ቡንደስ ሊጋ ከሄደ በኋላ ከእንግሊዝ ሊግ ተለይቶ የኢንቴንሲቲ ልዩነትም እንዳለ በሚገባ ተመልክተናል። ጀርመን የሚያገኘው ጊዜና ቦታ አሁን የለም። ፕላስ የቡንደስ ሊጋውንም ስታንዳርድ ከእንግሊዝ ፕሪሚየር ሊግ ጋር አሁን ትላንት የተጫወተው በሊጉ የደጃ ሰንጠረዥ አናት ላይ ተቀመጠ። ካለፉት 18 ጨዋታዎች 17ቱን አሸንፎ አንድ ጨዋታ ብቻ አቻ የተለያየ የመጀመሪያ ሽንፈቱን ትላንት ያስተናገደ ነውእና አምነዋል፣ ምንም ኤክስኪዝ የሚያቀርቡበት ነገር ያለ አይመስለኝም። እና መሀል ለመሀል በሚሄዱ ኳሶችም ከመስመርም በሚነሱ ኳሶችም አርሰናል ሙሉ በሙሉ የበላይነት የወሰደበት ነው። እንግዲህ ባየር ሙኒክ ጀማል ሙሴላ የለውም። በዛ ምክንያት ሁለቱ የአማካይ ተከላካዮች ከአለማችን ምርጥ የአማካኝ ተከላካዮች መካከል አንደኛ ቀዳሚውን ቦታ ከሚወስዱት መካከል የሚጠቀሱ ናቸው። ግን ጆሹዋ ኪምሂ ደግሞ ሁሉንም ነገር ምንም ጥያቄ የለው የጨዋታውን ቴምፖ የሚቆጣጠርበት መንገድ እጅግ በጣም ድንቅ ነው። ግን ቡድኑ ገና የጀማል ሙሲያላን ቦታ የተካው አይመስለኝም። ለዚህ ነው ሀሪኬን በተደጋጋሚ በጥልቀት ወደኋላ እየተመለሰ ሲጫወት የምንመለከተው። የልጅ ዲያዝ አለመኖር ጎድቷቸዋል፣ ምንም ጥያቄ የሚነሳበት ጉዳይ አይደለም። ሁለተኛው አጋማሽ ላይ ግን ከሀሪኬን በተጨማሪም በመጀመሪያው አጋማሽ እጅግ በጣም ድንቅ የነበረው ማይክል ኦሊሴ እጅግ በጣም ወርዶ የተመለከትንበት ነው። እና አርሰናል ኢንቴንስቲውን ሲጨምር ባየር ሙኒክ ምላሽ አልነበረ። በአንደኛው በመጀመሪያ አርባ አምስት ኦልሞስት በአንደኛ ማርሽ ሲጫወት የነበረ ቡድን ነው። አርሰናል ሁለት አርባ አምስት ዴክላን ራይስ ከጨዋታውን በኋላ የተናገረው ሁለት አርባ አምስት ሁሉም ነገር የተቀየረበት ነው። አርሰናል ለባየር ሙኒክ ትንሽ ፈጥኗል። ማርሹን ከፍ አድርጎ ነው የተጫወተው፣ እና ምንም ጥያቄ ነው። በተለይ በዛ ኢንቴንስቲ ካልተጫወትኩ ማር ከመጀመሪያ አርባ አምስት ያየ ነው የባየር ፖሴሽን ፕሬሽር አልነበረውም እና በዚህ ምክንያት ታይም ስፔስ ነበር። በደንብ ሀያ አራት ፓሶች ጭምር ተቀባብሎ ጎሎች እንዲያስቆጥሩ የፈቀደ ነበረ እንደ በዚህ መንገድ ስትጫወት በደንብ ነው የሚስማማቸው። አርሰናል ኢንቴንሲ ከፍ ባያረግ ኖሮ ባየር ሙኒክ በተመሳሳይ ሌሎች አደጋዎችን መፍጠሩ አይቀርም ነበር ሁለት 4 አምስት ግን ባየርን ያልተዘጋጀበት አይነት ከፍ ያለ ኢንቴንሲቲ ነው የገጠመው እና ያ ስፔስ ያ ጊዜ ያ ቦታ ሁለተኛው አርባ አምስት በሁለቱም በኩል አልነበረም። በግል ኢንዲቪጁዋሊ በቡድን ምን ያህል ለተጋጣሚ የተዘጋጀ እንደሚመጣ ነው አርሰን ያላዩት። በባየር ሙኒክ በፍራይቡርግ ሁለት የቆመ ኳስ ነው የገባበት። አሁን በዚህ በቡንደስሊጋ ከኢንተርናሽናል ብሬክ በፊት በኡኒየን በርሊንጎን አስተናግዷል በቆመ ኳስ ማኑኤል ኑዌር ላይ ጥያቄ የተነሳ ነው ማርክ፣ አርባ አመቱ ነው ማርች ላይ ያከብራል። የማዘምቶች ሲመቷ ማኑኤል ኑዌርን ታርጌት እያደረጉ ነው ተጋጣሚዎች እና አካባቢ ድሮ ዶሚኒት የሚያደርገው እዛ ቦታ ላይ በደንብ አውቶሪቲ የሚያሳየው ማኑኤል ኑዌር አሁን ያ ጊዜ አብሮ የለም እና ለአለም ዋንጫ ሁሉ መሄድ አለበት ለጀርመን ብሔራዊ ቡድን የሚልኩ ቅስቀሳዎች አሉ። አሁን ተ ቴርሽተገን ጉዳት ላይ ነው ምናምን የሚሉ ነገሮች እና ግን ናግልስማን የሚሰሙ አይመስለኝም። ኑዌር ጊዜ እያበቃ ያለ ይመስላል። ሶስተኛው ጎል ሲቆጠር በእርግጥ ኑዌር ብዙ ጊዜ እዛ ቦታ ላይ ይገኛል። አሁን ግን እግሮች የዛሉ የአእምሮ ፍጥነት ልክ እንደዚሁ እንደ እግር የዛል የመጣ ይመስላል። ለማኑዌል ኑዌር ና በጣም ጥሩ ጊዜ ያሳልፏል ማለት በጣም ያስቸግራል። በአርሰናል በኩል ግን ባለፈው ስናነሳ ነበር ማርክ ጋብሪል ማሊሽ አስር ለጎል በራሱ ስህተት አስር ጎሎች ተቆጥሮበታል ባየር ሙኒክ በ ጥሩ ጠባቂው ማ ይል በጣም ጥሩ ጊዜ አይደለም። ላይ ያሉትና ያ እዚ የቆመ ኳስ ጉዳይ ስናነሳ ነበር ጋብርኤል ማጋሌሽ የለም ግን ኒኮላስ ዮቨር ማጋሌሽን ብቻ አይደለም በቆመኳስ ኳስ ማጋሌሽ ጎል እንዲያስቆጥር ብቻ አይደለም ስራ የሚሰሩት እያለ ነበር። ቲምበር ጭምር ጎል ያስቆጥራል። ከስፐርስ ጨዋታ በፊት በሰራ ነው ስራ ሌዲ ና ሁለት ጎሎች አስቆጥር ኦፍኮርስ እና አሁንም አርሰናል በቆመ ኳስ ያለ ጋብርኤል አደገኛል። በተለይ ኒር ፖስት ላይ ሁልጊዜ አይተህ ከሆነ የቲምበር እዛ ቦታ ላይ ይገኛል። እዛ ጋር ትክክለኛ ኳስ ዴሊቨር ካደረገ ጎል ሲያስቆጥር ብዙ ያይተናል። ቲምበር እና የዚህ ቡድን አሁን ሁሉም ነገር መሆኑን እያየ ነው። ትናንት ቀኝ ሳይድ ላይ ከቡካዮ ሳካ የነበራቸው ጥምረት በጣም ድንቅ ነው። ዱዌሎችን ሲያሸንፍ በጣም አስደናቂ ነበረ። እንዳውም እረፍት ትናንት ሌክዠሪ ነበረ አርሰናል። ቤንዋይት ጭምር የመሰለፍ እድል አግኝቶ ይበልጥ እረፍት የሚያገኙበት እድል ነበር። ማርቲን ኦዴጋርድ ነበረ። ማርቲኔሊ እና ማድዌኬ ተመልሰዋል። ይኸውልህ የሆነው በጉዳት የታመሰ አርሰናል ግን ዋና ዋና ተሰላፊዎቹ ባይኖሩም እነሱ የሚተኩት ጨዋች ሲቲ ላይ ስናነሳ በቀደም አስር ለውጥ አድርጓል። ፔፕ ግን የመጀመሪያ ተሰላፊዎቹ በደንብ አካፕ የሚያደርጉበት ጊዜ ላይ እንዳልሆኑ በሊቨርኩስን ጨዋታ አይተናል። ባርሰናል በኩል አይን ችግር አልተመለከትንም። ከዛ ውጪ አሁንም ዴክላን ራይስ በጣም በጣም የሚገርም ሲ ጊዜ እያሳለፈ ነው። ማርክ በቃ አንድ ቡድን የሆነ ድል የሆነ ትልቅ ነገር ማሳካት የሚፈልግ ከሆነ እንደዚህ አይነት መሪዎች ያስፈልጉታል። በየሜዳ ክፍሉ ና ዴክላራይስ ድንቅ ነበር። ከዚህ ከኢንካፔ ጋር ተያይዞ አስገድሞኛል። ትላንት ሞስኬራ ትልቅ ጨዋታ ነው። እርግጥ ኢንካፔ ደርቢው በጣም ድንቅ ነበር ግን ከኤኳዶር ጋር ሁለት ትልቅ ጨዋታዎች አድርጎ ነው የመጣው እና ድካም ነበረበት። በሞስኬራ እምነት እንዳለው አርሴናል አርቴታ ሲናገር ነበር። ና ጥሩ ጊዜ ነው ያሳልፈው። ሞስኬራ ኢማጅን አሪኬን በኤምሬትስ መጥቶ እንደፈለገ ሲፈነጭ የነበረ አጥቂ ነው። ኦልሞስት ምሳ አስራ ሁለት አመቱ ነው ግርዝ ብሏል። አርሰናል አሁን እንደከዚህ ቀደም ቡሊ የሚደረግ ቲም አይደለም። ባየር ሙኒክ በእያንዳንዱ ጨዋታ የሚያስመዘግበው ኤክስጂ በጣም ከፍ ያለ ነበር። ትናንት የሲዝኑ የመጀመሪያ ሎስት እና በሙከራ ረገድ በጣም ዝቅተኛው ሙከራ እንዲያደርግ የአርሰናል ዲፌንስ አስገድዶታል። ና በሁሉም የሜዳ ላይ ክፍል የተሟላ መሆኑን ያየ ነው። ቅዳሜ እለታ የሰሜን ለንደን ደርቢ ላይ ለእንግሊዝ ፕሪሚየር ሊግ ለተፎካካሪዎች ነው ስቴትመንት ያስተላለፉ፣ የአሁኑ ደግሞ ለቀሪው አውሮፓ ይመስላል። እና ብዙ ብዙ እግር ኳስ ሰዎችም ይሄን ቡድን ያሞካሽ ነበር። ከጨዋታ በኋላ በተለይ ፋቢዮ ካፔሎ ካላፊዮሪ ጋር ተያዘ ከጨዋታ በኋላ የሰጡት አስተያየት ነበርና ለካላፊዮሪ ትልቅ አድናቆን የሰጡትና እና ስመለከተው ሰርጂዮ ራሞስ ወጣት ወጣቱ ሰርጂዮ ራሞስ ያስታውሰኛል ብለዋል። ራሞስ ኳስ ሲጀምር በሴቪያም በማድሪድም ቀኝ ፉልባክ ነበር። ግራኝ ቢሆንም ግራኝ ቢሆንም ካፔሎ ራሞስን ነው የሚያስታውሰኝ ብለዋል። እንደ ማርሴል ዴሳይ ከአራቱ ተከላካዮች ፊት ላቆሞ እችላለሁ እኔ እና ቴክኒኩ እንደውም በጣም ጥሩ ኳሊቲ ያለው ተጫዋች ነው እና እጅግ በጣም ድንቅ ጊዜ እያሳለፈ ነው። ሪካርዶ ካላፊዮሪ ከራሞስና ከማርሴል ዴሳይ ጋር ጭምር አነጻጽረውታል። ና እሱ ግን ሀምብል ነበር እሳቸው ጋር በእንትን እያወሩ ነበርና አይገባኝም አይነት ነገር፣ ግን በጣም ጥሩ ጊዜ ነው ያሳለፈው። በትክክልም ማይልስ ስኬሊ ለምን ሁለተኛ አንደኛ ተመራጭ እንዳልሆነ በሚገባ ያሳየንበት ያየንበት ጨዋታ እረፍት ለመስጠት የተሻለ ካፕ እነዚህ ጥሎ ማለፍ ካራባ ካፕ ላይ እድል ሊያገኝ ይችላል። ከዛ ውጭ ግን በዛ መንገድ ቦታ የሚያገኝ አይመስልም። አሁን ባለው ሁኔታ በውሰት የሚሰጡት ወይ ደግሞ ለቦታው የሚፋለም ካልሆነ በስተቀር ከዛ ውጭ አሁን አርሰናል የምድቡ ያለምንም ሽንፈት ያላስተናገደ መሪ፣ ሁሉንም ጨዋታዎች አሸነፈ። አስራ አምስት ነጥቦችን በመቶ ፐርሰንት የማሸነፍ ነጻ ኢንተር ሚላን እና ባየር ሙኒክ ብቻ ነበሩ እስከ ትናንትናው ጨዋታ ድረስ ሁለቱም እንግዲህ ትናንትና ሽንፈትን መዝግበዋል። በዚህ ምክንያት አርሰናል ብቸኛ ቡድን ሆኗል። አሁን ጥያቄው ማርክ ከትናንት ወዲያ ሌላውን የአውሮፓን ፓወር ሀውስ ባርሳን በስታንፎርድ ብሪጅ ቼልሲ በተመሳሳይ ሶስት ጎል አስቆጥሮ ነው ያሸነፈው። ትናንት ደግሞ አርሰናል ሌላኛውን የአውሮፓን ፓወር ሀውስ ባየርንን ሶስት ጎል አስቆጥሮ ነው ያሸነፈው። እሁድ ስታንፎርድ ብሪጅ ላይ ሁለቱ ይገናኛሉ። ምን አይነት ታይሚንግ ነው! ድሪም ፋይናል አይነት ስሜት ሁለቱም ቡድኖች ኳስ ተዋጥሮ መጫወት ይችላሉ። በኢንቴንሲቲ መጫወት ይችላሉ። እረፍት የለሽ እንቅስቃሴ ማድረግ ይችላሉ። ጥቃቅን ስህተቶች የሚለዩት ጨዋታ ይሆናል ብዬ ጠብቃለሁ። በዚህ ረገድ እና መሀል ሜዳ ላይ ሞይሰስ ካይሴዶ እና ዴክላን ራይስ ንጽጽሩ አለ። ከዛ ውጭ ኤንዞ ፈርናንዴዝ እና እንደዚሁም ማርቲን ዙቢሜንዲ እነዚህ መታነሳቸዋሉ። ሳኳ፣ ኤስቴቫው ከዛ ውጭ ትላንትና አርሰናል ራሱ ማሬስካ ማሬስካና አርቴታ ከኮምፓኒ ነበር አሁን ደግሞ አርቴታ ከማሬስካ እነኛ እነኛ ጨዋታዎች ትኩረትን ይስባሉ ለሁለቱም አሰልጣኞች ከጨዋታ በኋላ ትልቁ እያነሱ ያሉት ነገር ይህን ድል በቃ ጨርሰናል ይህን ጨርሰናል ፊታችን በሙሉ የፊታችን ስታምፎርድ ብሪጅ ላይ ማሬስካ ለተጫዋቾቻቸው ቀለል ያለ ልምምድ እስከ አርብ ድረስ እስከ ነገ እንትን አድርገዋል። ከዛ ወደ ጨዋታው ዝግጅት ነው እንገባ ብለዋል። ሞ የሪካቨሪ ጉዳይ ይመስለኛል። አሁን ለሁለቱ በጣም ከፍዋል። ኢነርጂ ነው የሚጫወቱት። በልምምር ሜዳ ላይ በኢንቴንሲቲ መስራት ለተጫዋቾች ጉዳት የሚደርግ ከመሆኑ አንጻር የበለጠ ተጫዋቾች ከጉዳት ነጻ ሆኖ ለዚህ ጨዋታ ዝግጁ እንዲሆኑ የማድረግ ጉዳይ ነው የሚመስለኝ። ና ከዚህ ቀደም ቢሆን የሁለቱ ቡድኖች ጨዋታ ለአርሰናል ከፍ ያለ ግምት ተሰጥቶ የሚከናወን ጨዋታ ነበር። የእሁዱ ጨዋታ ግን ስታንፎርድ ብሪጅ ከመሆኑ አንጻር የበለጠ እጅግ በጣም ተጠባቂ ነው። ሁለቱም እንግዲህ በአውሮፓ የነገሱ ቡድኖችን በሜዳቸው ቢሆንም ያሸነፉት ፐርፎርማንሱ ስቴትመንት ዊን የሚባል አይነት ነው። በዚህ በኩል በተለይ ቼልሲያው የተሟላ ፐርፎርማንስ። ከባርሳ ይልቅ ባየርን የተሻለ ጠንካራ ነው፣ ምንም ጥያቄ የለም። ለዛ ነው አርሰናልም ጎል አስቆጥሯል። ባርሳ በጉዳት የታመሰ ቡድን ኤሪክ ጋርሲያ ሚድፊልድ አድርጎን የተጫወተ ቢሆንም ቼልሲ ከብዙ ጊዜ አመታት በኋላ ያየሁት ምርጥ የአውሮፓ ፐርፎርማንስ እንዳልከው ከባየር ሙኒክ ጋር አርሰናል ያሸነፈበት መንገድ ባለፉት 18 ጨዋታዎች ሁለትና ከዛ በላይ ጎሎችን እያስቆጠረ የመጣ ቲም ነበር ባየር ሙኒክ። ትናንትናው ጨዋታ ላይ ግን አንድ ብቻ ጎል ነው ያስቆጠረው። ከዛ ውጭ ስምንት ሙከራዎች፣ ዜሮ ነጥብ ስድስት ዘጠኝ ኤክስጂ። ከዛ ውጭ በአርሰናል የብጹም ቅጣት ምት ክልል ውስጥ የነካው አስራ ሶስት ጎል ብቻ ነው። ይሄ አርሰናል ምን ያህል ዶሚኔት እንዳደረገ በትክክል ማሳያ ነው። የአርሰናል ድል ሞር በወረቀት በተጋጣሚ ጥንካሬ አንጻር ስትመለከተው የአርሰናል ሶሊድ ፐርፎርማንስ ምን ጥያቄ የለውም። ያ ምንም ይሄ ጥያቄ የሚነሳበት ጉዳይ አይደለም። ባየር ሙኒክ እጅግ በጣም ጥሩ ጊዜያትን እያሳለፈ የሚገኝ ቡድን ነው፣ ወጥ የሆነ አቋም በማሳየት ላይ የሚገኘው ባርሴሎና ወጣ ገባ ያለ አቋም ነው እያሳየ የሚገኘው ና ዞሮ ዞሮ ሁለቱም ሲያሸንፉ ኢንቴንስቲያቸውን ነው የጠቀሙት። ኦፍ ኮርስ ትላንትም ከትላንት በስቲያም የእሁዱ ጨዋታ ግን ኢንቴንሲቲው የተመሳሳይ ሌቭል ነው። የተጫዋቾች ኳሊቲ እጅግ በጣም የሚደንቅ ነው። ሁለቱም በወጣት ተጫዋቾች የተሞሉ ናቸው እና ከዚህ አንጻር ስንመለከተው እሳት በሳት ያቻ ውጤት ይሆናል የብዙዎች ግምት ነው። ገና ነው እንጠብቅ እስከ ቅዳሜ እና ቪንሰንት ኮምፓኒ ላይ ሳሁን ጭረት ነው ወይስ አሁን ትልቁ መለኪያ ኮምፓኒ ላይ ጥርጣሬዎች ነበሩ ሲመጣ ምንም ጥያቄ የለው። ምክንያቱም የመጀመሪያ ተመራጭ ሁለተኛ ተመራጭ አይደለም፣ ልምድ አልባ አሰልጣኝ ነው። በዚህ ረገድ ባየር ሙኒክ ደግሞ በጣም በዚህ በጣም በጣም በጣም በታሪክ በጣም ቶፕ አሰልጣኞችን የሚያመጣ ቡድን ምናልባት ናግልስማን ይመስሉኛል። ወጣቱ አሰልጣኝ ና እነዛን ተጠራጣሪዎች አፍ የሚያዘጋ ጊዜ እያሳለፈ ነው። ምንም ጥያቄ የለ። በተለይ በዚህ ዓመት ማለት ነው። ትናንት ግን ከሌላ የአውሮፓ ቶፕ ቡድን ጋር ግን ፓሪስን አሸንፏል። ፓርክ ደ ፕሪንስ ሄዶ በጎዶሎ ልጅ ቼልሲን አሸንፏል። ትናንትና በአርሰናል ሽንፈት አስተናግዷልና ኮምፓኒ ላይ ምን በጣም በምርጥ ቡድን የተሸነፈው በራሱ ባየርን ከዚህ ተነስቶ ወደፊት መጓዝ የሚያስችል አቅም አለው። እንደም ሀሪኬን ተስፋ አደርጋለሁ በሻምፒዮንስ ሊጉ ሌተር ስቴጅ ላይ ድጋሚ እንገናኛለን፣ የዛን ጊዜ ማንነታችን እናሳያለን የሚል አይነት አስተያየት ሰጥቷልና በባየርን በኩል ሽንፈት ያን ያህል የሚፈጥረው ነገር አለ አይመስለኝ። ጭረት ጭረት፣ ግን ደግሞ ትልቅ የማስጠንቀቂያ ደውል ለእኔ እንደዛ ብዬ ነው ማስበው። ከትልቅ ቡድኖች ጋር ሲጫወት በምን አይነት መልኩ መቅረብ እንዳለበት፣ በተለይ ኢንቴንሲቲን ከግምት ውስጥ ያስገባ እንቅስቃሴ። አሁን እንግዲህ ኖቬምበር ላይ ነው ያለ ነው። ኖቬምበር በፊትነስ በኩል ከፍ ባለ ደረጃ ላይ የምትቀመጥበት ነው። አዚስ ሌቭል። ሁለተኛው አጋማሽ ላይ የነበረው ባየር ሙኒክ እጅግ በጣም የተዳከመ የዕለቱ አልቢትር የጨዋታው መጠናቂያ ፊሽካ እንዲያሰማለት የሚፈልግ አይነት ቡድን አሰልጣኝ እና ተጫዋቾች ነው ሜዳ ላይ የተመለከት ነው። ፍጹም ተዳክመው ተሰላሽተው በቃ አርሰናል የበላይነቱን ወስዷል፣ እንደምንም ብለን ይህንን ጨዋታ እንጨርስ አይነት አስተሳሰብ የነበረው ቡድን የተመለከት ነው። እና እንግዲህ አውቆታል፣ ዶሚኔ ተደርገናል፣ ምንም ሰበብ ማቅረብ የለብንም፣ ለቀጣይ ጊዜያት ራሳችን ማዘጋጀት አለብን። ግን ኖቬምበር ላይ ሆኖ ኖቬምበር ላይ ማናችንም የዓለማችን ምርጥ ቡድን አይደለንም ኦፍኮርስ የሚል አስተያየትን ሰጥቶ ባለፈው አመት በይ ሰዓት ሊቨርፑል መቶ ጉዞ ላይ ነበር በቻምፒየንስ ሊግ ከዛ በኋላ ግን ደሞም በበላይነት በበላይ ነው። ከዛ በኋላ ሩቅ አልሄድም ወዲያው ነው እጁን የሰጠው በሩ ፍጻሜው። ስለዚህ አሁን አያሳይም። ያ ግን ኦቨርል ፐርፎርማንስ በሊግም በአውሮፓ ያለ የአርሰናል ፐርፎርማንስ ለፀሐይ አቅደ ጨረቃ እንደ መምታት ሊቆጠር ይችላል። ለምሳሌ ሁለቱንም የሊግም የሻምፒየንስ ሊግን ዋንጫ አቅደ ቢያንስ ቻምፒየንስ ሊግ ወፕሪሚየር ሊግ ምትበላ ጨረቋ እንደመታተም የሚቆጠረው እና ያንስ ትመለከት የአምናው የሊቨርፑል አይነት ጉዞ በዚህ አርሰናል በኩል ነው የሚታየው። ይሄ ሳምንት ምንም ጥያቄ የለውም ወሳኝነት አለው። ትናንትና በነበረን ፕሮግራም ላይ አንድ አድማጫችን በዚህ ጨዋታ ላቻ ተለያይቶ ቼልሲን ቢያሸንፍ ነው የምመርጠው የሚል ነበር። ግን ምንድነው ይህንን ጨዋታ ማሸነፍ በሁለት አይነት መልኩ አንደኛ በሳይኮሎጂ ደረጃ ትልቅ ጨዋታዎችን ማሸነፍ የሚሰጥ ሳይኮሎጂ ያለው፣ ሁለተኛ በዊኒንግ ሪትም የመጓዝ ጉዳይ ነው የሚሆነው እና ለውዱ ጨዋታም እንግዲህ የበለጠ ወሳኝነት እንዳለው ጥያቄ ሚሰጥ ለአርሴታ እኮ ማለት ከጨዋታው በፊት እኮ ቻምፒየንስ ሊግም ለአርሰናል እኮ ሳይ አርሰናል በታሪኩ ከፕሪሚየር ሊግ ቻምፒየንስ ሊግን ቢወስድ ለአርሰናል ለታሪክ በተለይ ታሪክ ከትልቆች ኤሊት ቡድኖች ጋር የሚቀላቀልበት በየስታዲሙ ዌሪ ዚሮ ዩሮፒያን ታይትል የሚል የደጋፊዎችን ስድብ እኮ የሚያስቀርበት አድል የሚሆነ ቻምፒየንስ ሊግ ሁለቱም ወሳኝ ነው። አንደኛ እስኳ ስኳዴብ አለሁ ማለት አሁን ብዙ ጊዜ ስኳዴብ ጥሩ ካለ አንዱን ትምህርት ትመርጣል። አንዱ ትምህርትና በዛ ጠንክረት ይሄዳል። አርሰናል በሁሉም ፍሮንት መዋጋት የሚያስችለውን ኳሊቲ አለ። ለተለያዩ ችግሮች የተለያዩ መፍትሄም እየሰጠ በትክክል ስለዚህ ለእኔ የትናንቱም ጨዋታ በጣም ኢምፖርታንት ነበር። የሁዱም የቼልሲም ጨዋታ በጣም ኢምፖርታንት ነው። ሁዱ ጨዋታ የስድስት ነጥብ ጨዋታ ነው፣ ጥያቄ የለውም። ስለዚህ ሁለቱም ግዲ በዛ ጨዋታ ምን ያህል የትኛው ሪከቨር አድርጓል ሁዱ ጨዋታ ላይ ከዚህ ድል ተመልሰዋል። የድሉሃን ጉቨር ማንድን ያስቀራል። ብዙ ነገሮች ይነሳሉ። ከዚህ ጨዋታ መዳረሻ ጋር ተያይዞ በጣም በርካታ ነጥቦች እናነሳለን። ትናንት ግን አርሰናል ያለም ጥርጥር አሁን የአውሮፓ ምርጡ ቡድን፣ ሁለት አይነት ነገር ተመልክተናል። ሊያንድሮ ትሮሰር ጉዳት ጥሩ ዜና አይደለም። እርግጥ እየተራመደ ነው ወደ መልበሻ ክፍል የገባው፣ መጥፎ ላይሆን ይችላል። ግን ሶስት ተጫዋቾች ወደ ሜዳ መመለሳቸው ማዶኬ በእርግጥ ባለፈው ሳምንት የተመለሰው ማርቲን ኦዴጋርድ፣ ከምንም በላይ መምጣቱ ሌላ እድል ይሰጣል ለፈጠራ አቅሙ። ከዛ ውጪ በሀይ ላይ ለሚጫወት ቡድን ደግሞ ማርቲን ገብርኤል ማርቲኔሊ፣ ሶስተኛው ጨዋታ ላይ የማሸንፍ ድሉ ሰፊ ነው። ማርቲኔሊ ያስገባና በካውንተር ልክ ማድሪድ ላይ እንዳደረገው፣ ትላንት እንዳደረገው ጎል ያስቆጥር ከተከላካይ ጀርባ ያለው አጋጣሚ ለመጠቀም አርሰናል አንዱ ተጫዋች ይታገልና ማርክስ ና ሳጥን ውስጥ ማን ሜዳ ላይ ትንሽ ተጎርቶ ሲወርቅ በእጁ ይነኳል አንዱ ና ይገባል። አሁን ወደ ጋር ማን ነው ትሮሳርድ ነጻ ትጉ ላይ ተመቷል። ስለዚህ ማርቲኔሊ ነክቶት ማርቲኔሊ ይገባል ማለት ለስኳዴ ብዙ ሄድ ይፈቅዳል። ያለፉትን ሶስት ዓመታት አደራዬን ተወጥቻለሁ፣ ስለዚህ ተራው ያንተ ነው ብሎ ነው እንግዲህ ሜዳውን ለቀው ወጡ ማሞል ተቀባብለው አርሰናል እንዴት አያችሁት? አድማጮቻችን፣ እስቲ ተለትናንቱ ፐርፎርማንስ የሆነ ነገር በሉን። ምን አያችሁ አርሰናል ዘንድሮ ለጸያ ቅዶ ጸያን ይመታል ወይስ ጨረቃ ነው ያገኛል? ፕሪሚየር ሊግ፣ ሻምፒየንስ ሊግ፣ የትኛው አርሰናል ያነሳል? በትክክል የሚታይ ነገር አለ ዘንድሮ። የሆነ ነገር እጁ ነው የሆነ ነገር ላይ የሚያሳርፍ ይመስላል። የትኛውን ይመስላችኋል? ትናንቱን ጨዋታ እንዲታያችሁ። አራት ሶስት ሶስት ማርኪሆን ሚሊሻ የዩቱብ ገጻችን ነው። በኮመንት ሴክሽን ላይ እናንተ ሀሳባችሁን አስፍሩ። ቤተሰባችን አባል ሆኑ። አራት ሶስት ሶስት ማርኪሆን ሚሊሻ ዩቱብ ገጽን ላይክ፣ ሰብስክራይብ፣ ሼር የደውል ምልክቱ በመጫልቅ እንዳሁኑ አይነት አሪፍ ዝግጅቶችን ትከታተላላችሁ። ከእኛ ጋር ስለሆናችሁ እናመሰግናለን። ማርቆስ ና ዮናስ ነበርን። በሌላ ዝግጅት ደግሞ እንገናኛለን።